እንዴት ናችሁ? አሁን ከእንቅልፌ ስነሳ አንድ ሚሴጅ ሰምቼ ነበር እና ያም የወንድም የአብርሽ የቄራው ኦዲዮ ነው። በሚገርም ሁኔታ እንግዲህ ሰሞኑን እሱና ባለቤቱ ከአንድ ሰው ጋር ሆኖ በመኪና እየሄዱ የመኪና አደጋ ደርሶባቸው ነበረ። ወደ ሚዲያም ማውጣት ብዙ አልተፈለገም። በራሱ ተፍጨርጭሮ ባለቤቱን እያሳከማት ነበር። ያው በውስጥ እኔም እየጠየኩት ነበር ነገር ግን ኦልሬዲ ባለቤቱ በጣም ከአቅም በላይ የሆነ ችግር ውስጥ ነው ያለችው። አራት አጥንቶቿ ፌዘር ባጥንቶቿ ተሰብረው ብረት ተገጥሞላት ነበር። ይህንንም እንደምንም ብለው ባለው ነገር አሳክሟት ወደ ቤት አስገብተዋት ነበር። ሌሊት ደግሞ የኩላሊት ኢንፌክሽን በሚል ምክንያት ፌንት አድርጋ ድጋሚ ወደ ሆስፒታል ገብታለች። አሁን ያለችው በኮማ ውስጥ ነው። አሁን ግን ዝም ማለት አልቻልኩም። እኔ ለምንድን ነው ብዙ ልጆችን ሲረዳ የነበረ ልጅ ነው። አብርሽ የቆራው ብዙ አረብ ሀገር ያሉ እህቶችን ሲረዳ የነበረ ወንድማችን ነው። ታውቁታላችሁ። ዛሬ ላይ ከአቅሙ በላይ ነው ብር እየተጠየቀ ያለው እና በቃ ምንም አቅቶት እየላከውን ኦዲዮ አዳም መኪና አደጋ ደርሶብን እኔም ትንሽ የማይባል አደጋ ደርሶብኝ፣ ቀዶ ጥንገና ገብታ ምናምን አራት አጥንቷልትን ብሎ ያው ቀዶ ጥንገናው ተስተካፍሎ ምናምን ነበረ ከዛ በኋላ አራት ሰዓት ተገዶ ጥገና አድርግ። አሁን እቤት አስገብተናት ነበረ። ከዛ በኋላ በሰላም ገባችልን ብለን እንደገና ደግሞ ኩላሊት ኢንፌክሽን ነው ምናምን ብሎ ደክምክም ብላብን፣ አሁን ኮማ ውስጥ ገብታ የሁለት ሌት ነው ማናገር ብሊስ። እኔ የኢትዮጵያ ሕዝብን እንግዲህ ያው ጠይቄ አላውቅም ከመርዳት ውጭ ታውቃለህ። ተስሉሽ አሁን ባለቤቱ የምትገኝበት ሁኔታ ደግሞ እንደምታዩት ነው በፎቶው ላይ ስለዚህ ኢመርጀንሲ ነገ እሁድ ማለት ነው ምሽት ከሶስት ሰዓት ጀምሮ በእኔ ቤት የተወሰነ የገቢ ማሰባሰብ ያድርገንለት ለዚህ ወንድማችን ለሱም ለባለቤቱም ቶሎ መድረስ ይጠበቅብናል። ስለዚህ ነገ በእኔ በተስፋ ያደርገው ቤት ምሽት ከሶስት ሰዓት ጀምሮ በኢትዮጵያ ሰዓት አቆጣጠር እባካችሁ ወንድማችንን አብርሽንና ባለቤቱን ደርሰን እናግዛቸው። ይህንን ቪዲዮ የምታዩ አረብ ሀገር ያላችሁት ወንድሞች፣ በክፉ ቀኖች የደረሰላችሁት ወንድሞችና ሌሎቻችሁም እንደዚሁም ደግሞ ብዙ ተከታይ ያላችሁ እርዳታው ላይ ያላችሁት ወንድሞቼ ነገ ከሶስት ሰዓት ጀምሮ በእኔ ቤት እንድትገኙ ይህንንም ቪዲዮ ዲዩት እንድታደረጉት በአክብሮት ትጠይቃለሁ። ሰላማችሁ ይብዛ። መልካም ቀን። ሰላም ሰላም። ውድና የተከበራችሁ የያዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝ ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም። ይህም ቪዲዮ ሲጀምሮ ባካችሁ፣ ላይክ፣ ሼር ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ለሰዎች እንዲደርስ ላይክ እና ሼር አድርጉት ውዶች ዬ እንግዲህ ወንድማችን የምናውቀው አብርሽ የቄራው ማለት ነው። እኛ በምናቀው ሁላችሁም፣ እንግዲህ በስደተኞች እህቶቻችን በየአረብ ሀገር ላሉት ድምጽ ሲሆን የምናውቀው ወንድማችን ነው። ዛሬ ላይ ደግሞ እሱም የእኛን እርዳታ ይፈልጋል እና ከዚህ በፊት እህቶቻችንን ሲረዳ ለእህቶቻችን ሲደርስ እናውቀዋለን። አብርሽ የቄራው መግቢያ ላይ እንደሰማችሁት፣ እንግዲህ እሱ ደግሞ የደረሰበትን ድንገተኛ አደጋ ሰምታችኋል። ከእንደዚህ አይነት አደጋ ፈጣሪ ይሰውረን ሁላችንም እና ሁላችሁም ሼር አድርጎት አስቸኳይ መልእክት ነው ማለት ነው። ተስፈሽ አስተላልፏል ድምፁንም ሰምታችኋል ማለት ነው። እባካችሁ እንርዳው ወንድማችንን ማለት ነው። በጣም ያሳዝናል። እንግዲህ ከእንደዚህ አይነት አደጋ ፈጣሪ በስደት አደለም በሀገራችንን የሚጠብቀን እግዚአብሔር አምላክ ላችኋለሁ። እንግዲህ እንደሰማችሁት አጥንቷ ተሰብሯል። አራት አጥንቷ እንዲሁም በብረት ታስሮላት ነበረ። አሁን ግን ከባድ አደጋ ውስጥ ናት ያለችው፣ ኮማ ውስጥ ገብታለች እና ድረሱልኝ ኢትዮጵያውያን እያለ ነው አብርሽ ሁላችንም እንድረስለት። ዛሬ የሰው ፊት አያሳያችሁ ፈጣሪ። የምድሬ ነው ብላችሁ ለሰው ሲደርስ የነበረው ወንድማችን ዛሬ ግን ለሱ ደግሞ ድረሱልኝ ሲል ሰምተናል ማለት ነውና አብርሸ የሁሉም የስደተኞች እናት የስደተኞች አባት ነው። ለዛሬ ላይ ደግሞ ለደረሰበት ነገር ደግሞ ሁላችንም ድምጽ መሆን ግዴታችን ነው። በጣም በሚያሳዝን ሁኔታ በመኪና አደጋ እሱም ተጎድቷል። ጉዳት ላይ እንዳለ ነው የተነገረው። እሱም በጣም ተጎድቶ ነው ያለ፣ የእሷ ግን ስለባሰ፣ አሁን ደግሞ እንግዲህ የመጨረሻው ደረጃ ላይ ደርሳ የኩላሊት ኢንፌክሽንም ተብሎ በዚህ ምክንያት እራሷን ስታ ማለት ነው ኮማ ውስጥ ገብታ ነው ያለችው። ኢትዮጵያን ድረሱልኝ ሲል በቤይሩት ሀገር ወንድማችን እየጮኸ ነው። ሁላችሁም ድረሱለት። ያሳዝናል ና እንዲሁም ደግሞ መልእክት አስተላልፎ እንደሰማችሁት ዛሬ ቅዳሜ ነው። ነገ እሁድ ማለት ነው። እሁድ ለት እንግዲህ በቤቴ እንድትገኙ ብሏል ማለት ነው። ተስፍሽ ቤት ሁላችንም አምስት አስር እርዳታ እናሰባስብ ማለት ነው። ያለንን እንርዳ እንስጥ። ሲሰጥ የነበረ ሲረዳ የነበረ ወንድማችን ዛሬ እሱ ደግሞ ሲደርስበት እንድረስለት ማለት ነው። ሁላችንም የበኩላችን እንወጣ። ያለን በአለም ላይ ያላችሁ በተለይ የመዳም ቀመሞች አረብ ሀገር ያላችሁ በተለይ ማለት ነው። ለእናንተ ድምጽ ሲሆን እንደነበረ ይሄ ወንድማችን ሁላችንም ስለምታውቁት እንግዲህ አብርሸ በእንደዚህ አይነት አደጋ ውስጥ ነው ያለ። ድረሱለት እላችኋለሁ። ፈጣሪ ሂድኖት ከእንደዚህ አይነት ነገር ይሰውረን። የሰው እጅ ማየትን በጣም ነው የሚያስጠላ። እንዲህ አይነት ድንገተኛ አደጋ ይሰውረን። መዳን ያለን ማለት ነው። የእውነት በጣም ነው ምፈራው እኔ የመኪና አደጋ እኔም ተሞክሮ ስላለኝ በጣም ይቀፈኛል ማለት ነው። እና ከባድ ነው። እግዚአብሔር አምላክ ከእንደዚህ አይነት ነገር ሁላችንም ይሰውረን ፈጣሪ ጸሎት አድርጉ ማለት ነው በእያላችሁበት የዚች ልጅ ህይወት እንዲተርፍ ሙስሊሞችም ኦርቶዶክሶችም በየሃይማኖታችሁ ጸልዩላት። ህይወቷ ተርፎ ለሀገሯ እንድትበቃ ማለት ነው። የሰው ልጅ ለመስራት ወጥቶ በእንደዚህ አይነት አደጋ እንደ ድንገት፣ ሶስት ሰዎች ነበሩ እንግዲህ መኪና ውስጥ የነበሩት ማለት ነው። ከሶስቱም ደግሞ አብርሸ እስከሚስቱና አንድ ሹፌሩ ነው የነበረው እንደተባለው ከሆነ እንግዲህ እነሱ ትንሽ ተጎርተዋል። እሱም ቀላል ሳይሆን ከበድ ያለ ጉዳት ደርሶበታል። እሱም በራሱ ላይ ይሁን እንጂ ግን የሚስቱ ግን አሳሳቢ ሁኔታ ላይ ስላለ ለሀገሯ በሰላም እንድትገባ ህይወቷ እንዲተርፍ ሁላችንም ና የተጠየቀው ገንዘብ ደግሞ ከአቅም በላይ እንደሆነ እና ባካችሁ፣ አልቻልኩም ገንዘቡ በስቷል፣ እሷ ኮማ ውስጥ ገብታብኛለች፣ ድረሱልኝ እያለ ጥሪውን ስላሰማ ሁላችንም ያለንን እንዘርጋለ ትላችኋለሁ። በጣም ነው የሚያሳዝን ና የእውነት ያማል። ከባድ ነው እንዲህ አይነት አደጋ ማለት ነው። እንደ ድንገት የሰው ልጅ እንደዚህ ነው በቃ፣ እኛ ኮ የማንረባ ፍጥሮች ነን ማለት ነው። እና በድንገት የሚያጋጥመንን ነገር አናቅም ማለት ነው። እንደ ሰው ሰው መስለን ስንሄድ ስንመጣ እናያለን የሚደርስብንን። ግን በድንገተኛ አደጋ ደግሞ እግዚአብሔር ይጠብቀን ከእንደዚህ አይነት ክፉ ነገር ላለው ማለት ነው። ምክንያቱም አናቅም። ዛሬ አለን ብለን እንተነፍሳለን ከሰዓታት ከደቂቃዎች በኋላ ላይ ምን እንደሚከሰት አይታወቅም። ብዙ እህቶቻችን ጋዝ እየፈነዳ ህይወታቸው ያለፈ፣ በመኪና አደጋ ህይወታቸው ያለፈ ነው። በድንገት በወጡበት እየቀሩ ናቸው ማለት ነው። ከባድ ነው። እግዚአብሔር ከእንደዚህ አይነት ነገር ይሰውረን እያላችሁ ጸሎት አድርጉ። የእውነት ያማል። በጣም ያስፈራል፣ በጣም ያሳዝናል ማለት ነውና የሚያሳቅቅና የሚያሳዝን ነገር ነው። ይሄን ድምጽ የምትሰሙ ሁላችሁም እባካችሁ ማለት ነው ሼር አርጉ፣ ላይክ አርጉ፣ ለሰዎች እንዲደርስ መርዳት እንኳን ባትችሉ ለሚረዱ ሰዎች ሼር አድርጉላቸው። ሼር እያደረጋችሁ እንግዲህ አንድ ሳምንት ምናምን ሶስት ቀን አልፎታል ይሄ ነገር ከተከሰተ ግን እስካሁን እራሱ እያሳከመ ነበረ። ከአቅም በላይ ሲሆንበት ነው ወደ ሰው ፊትም የመጣው፣ ወደ ኢትዮጵያ ሕዝብ ማለት ነው። ስለዚህ ሁላችሁም እጃችሁን በመዘርጋት ፍትህ፣ ፍትህ እላለሁ እኔ። እጃችሁን በመዘርጋት ማለት ነው፣ ሕይወቷ እንዲተርፍ እንድረስላት ማለት ነው። የኔ መልእክት ብቻ አይደለም የሁላችንም መልእክትና ኃላፊነት እየሆን እላችኋለሁ። ሰላማችሁ ይብዛ፣ እወዳችኋለሁ። ለወንድማችን እንድረስ፣ ለእህታችን እንድረስ፣ ሕይወቷን እናትርፍ፣ መልእክቴ ነው። ያለንን ነገርን ዘርጋ ሳንሰስት። ምክንያቱም ይሄ ልጅ ለእኛ ሲጮህ የነበረ ነው፣ ለስደተኞች ሲጮህ የነበረ፣ ለሴቶች ሲጮህ የነበረ ነው። ዛሬ ደግሞ እሱ በደረሰበት ሰዓት እንድረስለት። ሰው በሰፈረው ነው የሚሰፈረው። ስለዚህ እኛም ደግሞ የእሱን ህመም እንዲያመን፣ የእኛ ህመም ሲያመው የነበረው ወንድማችን ዛሬ ደግሞ የእሱ ህመም እኛም ሊያመን ይገባል። የእሱን ሸክም አብረን እንሸከም ላችኋለን።